የታላቁ የኢትዮጵያ ህዳሴ ግድብ ህብረተሰቡ በተለያዩ መንገዶች አስተዋጽኦ ሲያደርግ መቆየቱ የሚታወቅ ነው። ለግድቡ ግንባታ በዚህ መልኩ አስተዋጽኦ የሚያደርጉ የህብረተሰብ ክፍሎች በተለያዩ ወቅቶች ከሚያገኙት ቦንድ ባለፈ የምስክር ወረቀትም እየተበረከተላቸው ይገኛል። የውሃ መስኖና የኤሌክትሪክ ሚኒስቴርም የቦንድ ግዢውን ላጠናቀቁ 150 ባለሀብቶች ለግድቡ ግንባታ ላደረጉት ድጋፍ እውቅና ሰጥቷቸዋል። በሴክተሩ ከተሰማሩት የቦንድ ግዢ ለመፈጸም ቃል ከገቡ 193 ባለሀብቶች 55 ሚሊዮን 716115 ብር ለማሰብ ታቅዶ የነበረ ሲሆን እስካሁን ድረስ 150 ባለ ሀብቶች የቦንዱ ግዢ የፈጸሙ ሲሆን 41 ሚሊዮን 923900 ብር በቦንድ ግዢ ተሰባስቧል። ባለሀብቶቹ ለግድቡ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉም ተናግረዋል። እኛ ግንባር ቀደም ሆነን መሳተፍ አለብን የሚል ስሜት ነው ያለኝና፣ ከዛም አልፎ እስከ መጨረሻው ድረስ አብረን ከጎን እንሆናለን፣ በድጋሚም እንገዛለን። አሁንም ቢሆን ነገም፣ ፕሮጀክቱ እስኪያልቅ ድረስ እኛ ኢትዮጵያኖች ቆርጠን የተነሳንበት ፕሮጀክት በመሆኑ አሁን ከጎን እንዳለ ለማስረጋገጥ እንፈልጋለን። ባለፉት ዓመታት በተለያዩ የኢንቨስትመንት ዘርፎች ከተሰማሩ ባለሀብቶች ለግድቡ ግንባታ ከአንድ ነጥብ ስድስት ቢሊዮን ብር በላይ መሰብሰቡም ተገልጿል። ባለፉት አምስት ዓመታት ከመላው ኢትዮጵያዊና ትውለድ ኢትዮጵያዊው ከሁሉም ህብረተሰብ ክፍል ቃል በተገባው 12.4 ውስጥ 9.2 ቢሊዮን ብር ተሰብስቦ ቦንድ ግዢ ተፈጽሟል። ይሄ ገንዘብ የቃል የስጦታ ገንዘቦችንም ያጠቃልላል። እንግዲህ ከዚህ ውስጥ የባለሀብቱ እስካሁን የተዋጣው 1.6 ቢሊዮን ብር ነው ባለሀብቱ ያዋጣው። እንደጀመርነው እንጨርሰዋለን። እስከምንጨርሰው ድረስ ደግሞ ፕሮጀክቱ ሊሰጠን የሚችለውን ማክሲመም ቤኒፊት ኤክስትራክት እያደረግን ነው። ማክሲመም ቤኒፊት ማግኘት የምንችልበትን ስራም እየተሰራ ያለ መሆኑን ሁላችንም መገንዘብ ያስፈልጋል። ዝም ብሎ ተጀምሯል እና ይለቅ ብቻ ሳይሆን በውስጡ ምን ፋይዳ ትልቅ ጉዳይ ያለበት ፕሮጀክት መሆኑን ሁላችንም መገንዘብ ይኖርብናል። በተያያዘው አመት አንድ ነጥብ ስምንት ቢሊዮን ብር ከሁሉም የህብረተሰብ ክፍል ለመሰብሰብ እቅድ መያዙም ተገልጿል።